ከአምስት ሺህ በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጸዋል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከአምስት ሺህ በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢ ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበረከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተምኛል። የአፋር ክልል ሰዎች አላህ አጅዛቸውን ይክፈላቸው። ነቄ ሞልቂያ ማድረግ ከዚህ በላይ ከአላህ ፊት የእርሱም የመስክር ቃሉን እንፈልጋለን። ያው ትልቁ ተስፋዬ ነቄ ሞልቂያማ ከነቢያቶች ጋር አብሮ አላህ ስብሃነ ወተዓላ ያስነስጡ። ማለትም ነቢያቶች ደንዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ስብሃነ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባ እና የአፋር ክልል ሰዎችን ሙሉ ላመሰግን ወዳለሁን፣ የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጠልም አላህ ስችላቸው ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርግን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ አምስት አመታት የተቆጠሩ ቢሆንም ባለፉት ሁለት አመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ አንድ አምስት አመት ምናምን አካባቢ የሆነ አይነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከአምስት ሺህ የማያንስ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት በአመታት ውስጥ

ዳዕዋ ዒባዳ ነው። ለአላህ ስብሃነ ተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ፣ አላህ ለዚህ ነገር ስራችን ስለመረጠኝ። እዚህ ዓለም ላይ ትልቁ ስኬት ነብያቶች የኖሩበትን ነብያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ግዴታ ከአላህ ዘንድ በዚህ ስራችን ምስጋና ከእርሱ ዘንድ ማገኘት ነው።

ያው መጥፎ ነገር እንዳደረጉ አድርጌ ማላስበው ምናልባት አንድ ከቅሮ መንገድ ሲገለጥላቸው ጊዜ በዚያ ላይ የነሱን ሄዳ የሄዳ መንገድ ማገኘታቸው ለእኔ ትልቁ ዘጋዬ ነው ትልቁ ለእኔ ትርፌ ነው። የነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ቅኑን መንገድ ያብራላቸው ብቻ ነው። ወደ እስልምና የመጥራት እንዲሁም አንዲትም የምናውቃትን ሀዲስ ማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረክ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሃይማኖታዊ እውቀቶች ላይ ራስን ማደርጀት እንደሚያስፈልግ በአጽንኦት ገልጿል። ይሄ ነገር የሁላችንም ሀላፍትና ነው። እንግዲህ ከዚህ በኋላ ላ አዲስ ነብይ አያስነሳም። እኛን የነብያትን ሀላፍትና ጫንቃችን ላይ ጥሎብናል። ላ ሌ ሰላም ተውልዶች የተለየነበት ነገር ከሌሎች ተውልዶች ግባቶች ነለካ ለአላ ነገር የበንጣራል ኩንቱም ሄረ ኦመት ኸረጀት ልናስ ተእምሩነ ቢልማዕሩፍ ትነሆነ አኒ ልሙንከር ወትእሚኑነ ሊላህ ይላል። በመልካም የምታዙ ናችሁ፣ ከመጥፎ የምትከለክሉ ናችሁ፣ በእኔ በአላህ የምታምኑ ናችሁ እያለ ገልጾናል አላህ ሱብሓነሁ ተዓላ። ከእናንተ ወደ መልካም የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ መልካም ትውልዶች ይኑሩ ብሎ ያዞናል። ለዚያ ነገር ደግሞ አለፍትና በእኛ ላይ ነው። አዲስ ነብይ አይልክም በአላህ ስብሃነሁ ወተዓላ ከዚህ በኋላ። ስለዚህ ይህን የነብያትን አለፍትና ነብያቶች ይህን ግን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈስሷል፣ ከሀገራቸው ተሰደዋል፣ ህይወታቸውን እስከ ማጣትም ደርሰዋል። ለዚህ ሁሉ መስዋዕት ከከፈሉ እኛ ደግሞ እነሱን የጀመሩት ማስከተል ሀላፍትናይ ልብስ ላይ ልስልም ትውልድ ላይ አለብን፣ ግዴታችን ነው። ሁሉም ሰው በየመስኩ መስራት አለበት። ይህን ነገር ሌሎችን ወደ ነቢያት መንገድ ወደ ኢስላም የመጥራት ግዴታ አለበት። ይህን የምለው አላህ ስብሀነ ታላ በቁርአን ላይ ወደ ኢላ ሰቢል የወቢከ እንዳለ ወደ ላይ ወደ ጌታ መንገድ ሰዎችን ጥራ ብሎናል። ትዕዛዙ ለእኛም ነው ቁል እና እኔን የተከተሉ ሰዎች በእውቀት ላይ ተመስርተን ወደዚች መንገድ እንጠራለን። ይችነች መንገድ የበራቸው መሐመድ ይላል ሌ ሰላት ወሰላም ላ ላይ ለሌሎች እንኳን ስራ ሁሉም ሰው ይሄንን ስራ እንዲሰራ ነገር የሚገኘው እና ሌሎች እዚ ስራ ላይ ያሉ ካሉ እንዲበረታቱ አዛላሁም እመክራለሁም። ሌሎች ደግሞ መሳተፍ የሚፈልጉ ሰዎች ካሉ መጀመሪያ እውቀትን በመሸመት ፣ ምክንያቱም ይህ ቦታ በጣም አደገኛ ቦታ ነው። ሽብሃቶች በተለያዩ የእምነት ባለቤቶች የሚጣሉበት ቦታ ነው። ያንን በደንብ አድርጎ ሰውየው የእውቀትን ሰይፍ ታጥቆ ቀድሞ ለዚያ ቦታ ብቁ መሆን ራሱን ባገኘ ጊዜ እዚህ መድረክ ላይ ገብቶ ስራ እንዲሰሩ እመክራለሁ። በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን እውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል።